ብዙ ሰው ነው እንዴ? እርስ በርስ የሚጣሉት ያደገው ነው። ብሩክና መፍታህ ትናንትና ውይይት አድርገው ነበር እንደምታወት። እኔ የምለው የአርሴናል ድጋፍ ነው እንዲህ ግን ከቡሩክ ድጋፍ ከሀይሚ ድጋፍ የምትሉት ሁላችሁም እየተነሳችሁ በጣም ግርም ይለኛል። ሰላምን ለመፍጠር እኮ ማለት ነው። ድጋፍ ምናምን አያስፈልግም። ቤተሰቦች፣ ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ፣ እኔ ደህና ነኝ። እግዚአብሔር ይመስገን። ትናንትና እንግዲህ ሄኒ በ ምሽታ ቤት ተጠርቶ አንዳንድ ነገሮችን ተናግሮ ነበር። እንዲሁም ደግሞ ዛሬ ቃልዬ ስለ ብሩኬ እና ስለ ሄና አንዳንድ ነገር ተናግረሽ ነበር፣ ቃልዬ ማለት ነው። በመጀመሪያ ሄና የተናገረው ነገር ብሩኬ ባለፈ ታሪክ አይጠየቅም እና ቁጭ ብሎ ተመካክረው ያለውን ነገር ይፍቱ ነው እያለ ያለው። ስለዚህ እኔ ሄና ጋር እስካሁን ድረስ ምንም አይነት ስጠት አላየሁም። ምክንያቱም ሌላ አዲስ ህይወት ይቀጥላል ምናምን እንዲህ እሱ ስላለው ነው። እንዲህ ብሩክ አዲስ ህይወት የሚቀጥለው እሱ ስላለው አይደለም። ሲጀመር ብሩክ በሰው ጭንቅላት ተመርቶ ቪዲዮ እንኳን ሰርቶ አያውቅም። እውነቱን ስነግራችሁ ማለት ነው በሰው ጭንቅላት አንድ ቀን ተመርቶ ኮመንት አይቶ እንደዚህ ምናምን ስለ እናቱ ወጥቶ ይናገራል እንጂ ሌላ ነገር እንዲህ አላችሁኝ፣ እንዲህ ሰደባችሁኝ ብሎ እንኳን ተናግሮ አያቅም። አንድ ጊዜ ብቻ የሆነ ሰው እንዴት የሰው ማለት ምንድነ አንድ ጊዜ የሆነ ነገር ተናግሯል። ከዛ ውጭ ብዙም አይናገርም። እና ቃልዬ ዛሬ ያልሺው ነገር ትንሽ ገረም ብሎኝ ነው ሄኖክ ከመካከላቸው ካልወጣ የሀይሚና የብሩኬ ሰላም አይመለስም ብለሻልና ሄኖክ እኮ ጸቡ ከሀይሚ ወይም ደግሞ ከብሩክ አይደለም፣ ፍጼ ጋ ነው የጣለው። ፍጼ ጋ ያጣላቸው ምክንያት ደግሞ ምን እንደሆነ አላውቅም። ይመስለኛል ፍጼ እንዴት ትመክረዋለህ ነው ግን፣ ብሩኬ በሰው ምክር የሚነዳ ወይም ደግሞ የሰው ምክር የሚሰማ ሰው አይደለም። በራሱ የሚወስን በራሱ እንደ ወንድነት ማድረግ ያለበትን ነገር ነው ያደረገው። እኔ በዚህ ምንም አልቃወሙም፣ ብሩኬን ማለት ነው። የፈለገ ነገር ቢመጣ ለምን መታሰር ምን ሁላችሁም የሆነ ማለት የሆነ እንኳን አይደለም፣ ወንድ ልጅ ሴት ልጅ እራሱ ከአንድ ጓደኛ ጋር ስትጣላ የክብሯን ነገር ከነካችባት አንቃ መግደሏ ማይቀር ነው። ስለዚህ እንደውም እንደ ወንድ ብሩክ በጣም ታግሶታል ቀይ ዶሮን። ስለዚህ ቃልዬ ያልሽው ነገር ስህተት ነው። ሄኖክ እስካሁን ድረስ ምንም አላደረግም። ሚፍታህ እንደውም ለምንድን ነው የምትጣላው በዚህ ልክ? ጓደኛዎቻቸው እንዲያውም እንደውም ማለት ነው ጓደኞቻቸው ስህተት አለባቸው። ምክንያቱም እነሱ ብሩክና ሀይሚ ናቸው የተነቋቆሩት በእነሱ መካከል እነሱ እየተነሱ የማይሆን የማይሆን ነገር መባባል ምን ያስፈለገ? ይሄ እኔ ጥያቄ ነው። ምክንያቱም ቤኪም ሌላ ቃል ነው ያወራው። ትንሽ ከመካከላቸው ሚኪ ብቻ ነው በቀደም ምንም ነገር ሳይል እሱ ብቻ ሄዷል። ከዛ ውጭ ቤኪም በአፍንጫው ነው እየተናገረ የሚሄደው። ሄኖክም አተዉት ሄኖክ ትክክልም ቢሆንም የሆነ ፀብ የሚጋብዝ ነገር ነው እየተናገረ ያለው። ስለዚህ በቀደም ብሩክ ቤት ጦርነት ነው የተከፈተው። እንግዲህ በዚያች በሀይሚ ጦስ ማለት ነው። ሃይሚና ብሩኬ በፈጠሩት ጦስ ሃይሚ በፈጠረችው ጦስ ብሩክ ምንም ነገር የለበትም እስካሁን ድረስ ማለት ነው ምክንያቱም ያለፈ ታሪክ የተባለው አይጠየቅበትም ነጻ ነው ከሱ ነገር ወጥቷል አልፏል ምክንያቱም አንድ ሰው ቁጭ ብሎ እዚህ እዚህ ቦታ ውስጃት ነበር እዚህ ያዝናንቻት ነበር ምናም ምናም ይህን ብሎ ይህን ታሪክ ተናገር ብዬ እኔ አልልም ምክንያቱም ለሃይሚ ምንም አያደርግላት ምን ያደርግላት ነው ወይስ እዛ እሱ ያቺ የመጀመሪያ ፍቅረኛውን የወሰደበት ቦታ እሷን እንዲወስዳት እሷን እንዲያዝናናት እዛ ቦታ እንዲወስዳት ነው እንደዛ ከሆነ ያሳያት ብዬ እገምታለሁ። ከዛ ውጭ ግን እሷን የወሰደበት ቦታ ምናልባት ሀይሚን አልወሰደኝም ለእሷ የሰጠውን ክብር ለእኔ አልሰጠኝም ካለች ከፈለገች እሱን ያስረዳት እንግዲህ። ከዛ ውጭ ግን እኔ በበኩሌ አንድ ፍቅረኛ ቢኖረኝ ስላለፈ ታሪኩ ፈጽሞ ነው የማልጠይቀው። ፈጽሞ ማየት ራሱ አልፈልግም። እኔ እንኳን አስረዳኝ እንኳን እንደዚህ በላይ ልል አስረዳኝ አልልም። እኔ ሲጀመር ማለት ነው፣ የፈለገ ነገር ቢሆን እኔ አስረዳኝ አልልም። ግን የተምታታ ነገር ነው። እዚህ ጋር የምትለው እሷ ሀይሚ ማለት ነው፣ ባለፈ ነገር እንዲህ አልሆንም፣ ያለፈ ነገር አያገባኝም። ሁለት ጥያቄ ነው እሷ ራሱ ምንም አልገባትም። ሶ ይህንን እንተውና አሁን ሄኖክ እስካሁን ባለበት ምንም አይነት ነገር የለበትም። ጥፋቱ እሱ ከፍጼ ጋር መጣላቱ ብቻ ነው። ያ ደግሞ ሊያጣላው የቻለው ብሩክን ለምን መታኸው ብሎ ሲያፈጥበት ነው። ብሩክን ለምን መታኸው? ብሩክ ደግሞ ቴዲን በእንደዚ አይነት ምር መልክ ማድረግ የወንድነቱን ተወጥቷል ብዬ ነው እንደኔ ማስበው። በርግጥ በዱላ የሚያምን ሰው የለም። ግን ቀላሉ ነገር የሚሆነው ሀይሚ ከህይወቱ ማስወጣት ትችል ነበር። ቴዲን ማለት ነው። ምክንያቱም የመጣው እሷ ታማ ቤቷን ያስገባት፣ ከዛ ውጭ እሱ ልንከባከባት ሲል ትናንትና ብቻ ግን በጣም የሚገባውን ነግሮታል ፍጼ። ምክንያቱም ልንከባከባት ነው እሱ ቢገላትስ ምናምን እማን ነው? እሱ ወንድሟ ነው። ሴኩሪቲ ነው፣ የቤቷ ሴኩሪቲ ነው። ምንድን ነው ምንም አይመለከተውም እኮ ጭራሽ እሷን የመቆጣጠር እሷን የመንከባከብ ታውቋለች ወይ ደግሞ ከዚህ በፊት የምታውቀው ከሆነ ከዚህ በፊት የሆነ ሬሌሽን ካላት ለብሩክ ማስረዳት ያለባት እንዲያውም እሷ ናት እሷ ናት። ምክንያቱም ያለፈ ታሪኩን ከመጠየቅ አሁን ስለ ቴዲና ስለ ሀይሚ ያለውን ነገር ማብራራት ነው የሚቀለው። ስለዚህ ወይዘሪት ቃልዬ ሄኖክ ምንም ጥፋት የለበትም። ከህይወታቸው ወጣም አልወጣም ከሀይሚ ጋና ከብሩክ ጋር ምንም አይነት ችግር የለበትም። ብሩኬም ደግሞ እሱ ስለመከረው ይሄን ነገር አላደረገም። በራሱ ጭንቅላት የወንድነቱን የተፈታተነውን ነው ያደረገው። እንዲያውም ያንሰዋል፣ ያንሰዋል፣ ያንሰዋል። ግን እኮ ቻፕስቲክ ነው የለቀለቀው። ቡብዬ ምንም አላደረገው። ምን ሆናችሁ ነው ግን እናንተ እንደዚህ የምትባሉት? እንደውንም ሄኖክ እና ፍጼ ተፈጣፍጠዋል። እንደውንም ማለት ነው። ወይ ኔ ቡቡየ ግን ከካሜራ ውጭ መምታት አልነበረብህም። ካሜራ ላይ ነበር ማንጠፊ ያለብ ምን ሆነ ነው ግን? ቡቡ ተሳስተሃል እዚህ ጋር ፍጼና ሄኖክ እንኳን እንደዛ አንድ ሽቶ እስኪሰብሩብህ ድረስ ቤትህ እንዴ ትቀልዳለህ እንዲ ቡቡ ነት። በዚህ ቀልደህብናል። እንደዛ ሆኖ መምጣት አልነበረበትም። ደም በደም ሆኖ መምጣት አልነበረበትም። ጋይስ አትስማሙም። በዚህ ሲቀጥል ደግሞ ሚፍታህ ካስታረቅ ካስታርቅ ካላስታረቅ ደግሞ አታስታርቅም። ዝም በል። ዝም ብለህ ማለት ቪዲዮ ስትሰሩ እራሱ የሆነ በቃ ቆንጆ ነገር መናገር አለባችሁ። አንተ ከሀይሚ ሳይዝ ነህ፣ አንተ የሀይሚ ድጋፍ ነህ። እኔ አሁን ከለ እንደ ግፌ እዚህ ጋር እኮ የአርሴናል ቡድን ጨዋታ አይደለም እኮ እየሰራችሁ ያላችሁት ቪዲዮ ነው። የአርሴናል ጨዋታ ካላችሁ ደግሞ ልክ በቃ ሰፋ ያለ ሜዳ ግቡና ማለት ነው ሩጡ እየሮጣችሁ እኔ የሀይሚ ደጋፊ ነኝ በል። አንድ ሰው ማለት ነው ሀይሚን የሚደግፍ ሰው የሀይሚ ደጋፊ ነኝ እያለ ይሩጥ። ብሩኬን ደጋፊ የሚል ብሩኬን ደግፎ ይሩጥ። በቃ የኢትዮጵያ ባንዲራ ይዞ ከዛ በኋላ ሀይሚና ብሩኬ ለሽልማት ተዘጋጁ። እንደዛ ይሻላል። ምክንያቱም ሄኖክን ደጋፊ፣ ብሩክን ደጋፊ የሚሉት ነገር እዚህ ቲክታክ ላይ እንደዛ የሚሉት ነገር እናንተም ቪዲዮ ገልብጣችሁ እየሰራችሁበት ነው። አሁን ቲክታክ ላይ የእኔ የብሩክ ደጋፊ ነኝ እኔ የሀይሚ ደጋፊ ነኝ ይላሉ። ሰው ያ ነገር መሆን የለበትም፣ በእናንተ መሰራት የለበትም። ቲክታከሮች የፈለጉትም ማለት ይችላሉ፣ እናንተ ግን እንደዛ ማለት የለባችሁም። ስለዚህ ቃልዬ ሄኒ ከብሩክም ከሀይሚም ምንም አይነት ችግር የለበትም። ባለፈ ታሪክ አይጠየቅም። የነበራቸውን ችግር ይፍቱ። ይሄንን ቀይ ዶሮ ወደዛ ታስወግደው ነው ያለው ሄኖክ ትክክል ነው። ቀይ ዶሮ ይወገድ። ለምን መጣ? ለምንድነው እሷን እንከባከባታለሁ እጠብቃታለሁ የሚልበት ምክንያት ምንድን ነው? እሱ የቤቱ ሰኩሪቲ ነው ወይስ ምንድን ነው? እና ቤት ልቀይር ብላለች። ቤት እስክቀይር ድረስ ለምን እንዲህ አረጋታል? ብሩክ ምናምን እምትሏላችሁ አታሽ ቃብጡ። ስራና ስራ ነው። ዝም ብላችሁ ተከታተሉ። እስር ቤት ሊያረጋት ነው ወይ ቤት አቱ ጫላት እኮ ማቀብጥ አለባት። አንዳንዶቻችሁ ደስ ብሏቸዋል። አንዳንዶቻችሁ ደግሞ ተቆርቁራችኋል። እንዴት ቤት ዋይ ይላታል እንደዛ ስላላት ቤት ቁጭ ብላት ብላለች እንዴ። ስራ ነው ስራ ነው አለቅ ዴ በዚህ አጋጣሚ የቡቡ የእህቶች ግጥም ገጥመውለታል። ና እዚህ ጋር ላስገባላችሁ አለፍ አለፍ እያደርኩ አሰማችኋለሁ ማለት ነው። አዳምጡት፣ ይመቻችሁ። ቪዲዮን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታትኝ። እንዲሁም ደግሞ መላጣ ያረጋችሁኝ ሰዎች አመሰግናችኋለሁ። ከሄኖክ ጋር መላጣ አድርገው ለጥፈውኛል። ከሄኖክ ጋር ማለት ነው። ኦ ማይ ጋድ! ግማሽ ጸጉር አድገውልኛል ከኋላ ማለት ነው። ከፊት ባዶ። ይሄ ምንድነው? ጋሜ ጋሜ ቆረጣ ነው የሚባለው በትግርኛ ትግርኛ ሀገር ነው እንደዚህ አይነት ቁርጥ የሚቆረጠው ማለት ነው። እና ወድጀዋለሁ፣ የልጃገረዶች ቁርጥ የሚባለውን። ወይኔ ትክታከሮች ታስቆኛላችሁ እኮ። ዘና ነው የምታደርጉኝ። ለማንኛውም የማቻቸው ፈታ በሉ። የብሩክ እህቶች የገጠሙትን ግጥም ላሰማችሁ ባይ። የግጥሙ ርዕስ ቡራዬ ከብራራው። የእናቱ ቅመጥል፣ የሀይሚ ሸበላ፣ የሚዲያው መሪ ቁመተ ዘለላ። ጉዞ ወደፊት ነው የለም ወደኋላ ይህና ሀብትሽ ወንድሜ ይህና መሌ ወንድሜ ይህና ቀብራራ ይሃ ሀይሚ ንጉሥ ሸብላው ዘንፋላ በራሱ ነው እንጂ በሰው አይመራ። ሀሳብ ተሳክቶ ምኞት ተሳክቶ በቅርብ እናያለን ከፈጣሪ ጋራ አሁንም አለፍከው ስንቱን ውጣ ውረድ ስንቱንም ተራራ ጠላቶች ጅረፉ ጉድጓድ አትማሱ፣ አትሆኑ ፋራ። ስንቱን ከባድ ችግር ስንቱን ከባድ ጊዜ አልፈውት መጥተዋል። ከቀመማ ጋራ መቼም አትጥሩት፣ ብትሰሩ ጀማ፣ ብታጠምዱ ወጥመድ፣ ብታሴሩ ሴራ፣ እንዴት ተብሎ ነው የሚደረስበት? ጉዞ እየጀመረ የሰማይ አሞራ። ልክ እንደዛ በሉት የቅመሟ ንጉስ ቡራ፣ እየቀብራራ የእኛ መልካም ወንድም ጸባይ የሰናይ የሚዲያው መሪ የወንዶች በላይ። ከፍ ከፍ ያድርግህ ሁሌም ወደ ላይ። ደስታህን ነው እንጂ ክፍሆን አኔ የምትዘቀዝቁት የምትሳደቡ ምንም አላደረገም ምቀኝነት እንጂ የኛ መልካም ወንድሜ ሀይሚ እየነጉ ሙሽዬ ልጅ የእህቶቹ ድንገት የው ሀገሬ የሁሉ ወዳጅ ቡራዬ ቀብራራው ሁሌም አንደኛ የሚዲያው መሪ የወንዶች አርበኛ ከቶ ቦታ ያለው ላሽቃባጭ ወሬኛ አምላክ ይጠብቀው ካስመሳይ ጓደኛ የእኛ መልካም ወንድሜ የሚዲያው መሪ ገና ትሆናለህ ሁሉን አስተማሪ ጎበዝ የስራ ሰው ጠንካራ ታታሪ፣ ስጦታ ከላይ ነው ከላይ ከፈጣሪ። የእህቶች ኩራት፣ የእህቶች መካሪ አዛኝ ሩህሩህ መልካም ወደ ባሻ፣ ለሰዎች ጥሩ እንጂ መጥፎ የማትሻ ፈጣሪ የአስደሳ እስከ መጨረሻ። ጉዞ ወደፊት፣ ጉዞ ወደ እድገት፣ የቅማማ ንጉስ፣ የሚዲያው ድምቀት ፈጣሪ ይሙላልህ የልብህ መሻት። ጥላትን ቢወራ ምቀኛን ቢወራ መቼ ያዳምጣል? የሙሽዬ ልጅ ቡራዬ ቀብራራ፣ ከግቡ መድረስ ነው እናቱ ማስደሰት ከቶ የሱ ስራ። ከዛም ብትጮሁ ከዚህ ብትጮሁ፣ ከቶ መሰላችሁ እንዲናንተ ፋራ። ጉዞውን ይጓዛል ከዛ ሽቅርቅር ከንግስቱ ጋር! የመጣው ቢመጣ ማንንም አይሰማም እንጂ ነው ኮሽታራ። የመጣው ቢመጣ ማንንም አይሰማም ግጥም ተገጥሞለታል። የመጣው ቢመጣ ማንንም ማይሰማ ይበረቃቅጣችኋል። እንግዲህ እስከ መጨረሻ ድረስ አዳምጡት። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ ሁሉ እናመሰግናለን። ግጥም ገጣሚዋ እህታችን ስምሽን ያልጠራሁት ያው በሚስጥር ላይ ያዘው ብዬ ነው። የሰው ግጥም ሰርቄ አመሰግናለሁ። ቲንኪው ባይ